ገና ይምጣ የእናንተ ሀበሻ ቀሚስ ለብሶ አንድ ላይ ተፋተናል ተለያይተናል እንትና ማ ነው ሰይፉ ጋር ትሄዳላችሁ አንዴ ደግሞ ጭራሽ በአሁኑ ደግሞ ሆቴል ሁሉ ተከራይታችሁ ህዝብ ጠርታችሁ አብረነን ደግሞ አላችሁ ከ14 ዓመት የመለያየት የፍቺ ጊዜያቶች በኋላ አርቲስት ገነት ንጋቱ ከልጆቹ አባት ከሆነው ከአርቲስት ሙሉ ጌታ ጋር አብሮ ለመኖር በመወሰኗ አዲስ ጋብቻን ፈጽማ ኑሮን ሃብላ በይፋ ጀምራለች። ብዙዎች ይህንን የጋብቻ ቪዲዮም ተመልክቶ ሀሳብ አስተያየት እየሰጡ ይገኛሉ። ገነት ስለ ጉዳዩ ጠቅለል ባለመልኩ ይህንን ብላለች። እጅግ በጣም ደስ ብሎናል። ብዙ ነገሮችን አሳልፈናል እዚህ ቀን ላይ ለመድረስ መሄድ ያለብንን መንገድ ሁሉ ሄደናል። ለሰይጣን እፍረት፣ ለወዳጅ ደግሞ ደስታ ሆነናል ብላለች። ከሰሞኑ ብዙዎችን ስላነጋገረው እጅግ አስገራሚም ስለነበረው የጋብቻ ሁኔታ እንዲሁም አንዳንዶች አርቲስቷን በመጥራት እንዲሁም ባለቤቷ ሙሉጌታን ስምም በመጨመር ጭምር የተለያዩ ሀሳብ አስተያየቶች አለፍ ሲልም የማይገቡ ትችቶችን ሁሉ በዚህ ቪዲዮ ሲያደርሷቸው ተመልክተናል። ጠቅለል ባለ መልኩ ከሰሞኑ ስለነበረው ቪዲዮ እንዲሁም አርቲስቷን እየወቀሷት ስላሉ ግለሰቦችም የምንላችሁ መረጃ ጠቅለል ባለመልኩ ይዘንላችሁ መጥተናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ተከታዮች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ሁሉ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ይዘንላችሁ ወደመጣነው ዝርዝር መረጃ ከማለፋችን በፊት አንድ ምርቃትን ልመርቃችሁ። ብዙዎች የነገነትን ቪዲዮ ተመልክተው በኮሜንት የተለያዩ ሀሳብ አስተያየት ከሰጡት መካከል በተለይ በወላጆቻቸው ጣላት ብዙ ሰዎች የተጎዱ እንዳሉ ተመልክተናል። እባካችሁ ምን ነው፣ የኔም ወላጆች እንዲህ እንዲታረቁ ብትጸልዩልኝ እያሉ ብዙዎች ኮሜንት ሲያረጉ ተመልክቻለሁ። ይህንንም በማስመልከት ነው እንግዲህ አንድ መልእክትን መናገር የፈለኩት። ያው በወላጆቻችሁ መካከል ጥል ያለባችሁ፣ እንዲሁም በቤተሰቦቻችሁ በተለያዩ የቤተሰብ አባላት እንዲሁም እርስ በእርስም ተኮራርፋችሁ ተጣልታችሁ ከምትወዱት እጅግ ከሚቀርባችሁ ሰው ጋር ተለያይታችሁ እንደ ቀልድ አመታትን ቆጠራችሁ ሰዎች ሁሉ ፈጣሪ አምላክ ሰላምን አውርዶላችሁ ከምትወዱት ዘመዳችሁ፣ ወገናችሁ፣ ቤተሰቦቻችሁ ወላጆች ጋር ሁሉ ያለው ነገር ተፈቶ እርቅ የምትሰሙበት እንደገነት የምትደሰቱበት እንዲያረግላችሁ ከወዲሁ ሰመኘሁኝ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃም አልፋለሁኝ። ብዙዎች የተወዛገቡበት የአርቲስት ገነትና የአርቲስት ሙሉጌታ ትዳር የዛሬ 24 ዓመት 18 ሰዎች በተገኙበት ነበር የተካሄደው። ከሰሞኑ ከብዙ ረጅም የሕይወት ውጣ ውረዶች በኋላ አራት ልጆቻቸው በተገኙበት፣ ብዙ ወዳጅ ዘመዶቻቸውን በተሰበሰቡበት የጋብቻ ሁኔታቸው ተፈጽሟል። ብዙዎችን ባስደመመው በዚህ የጋብቻ ስነሥርዓት በነበረው ፕሮግራም ላይ የአርቲስቶቹ ልጆች፣ ወዳጅ ዘመዶች እጅግ ልብ የሚነካ መልእክትን አስተላልፈው ታዳሚዎችና ተመልካቾችን በእንባ ሲያራጩም ቆይተዋል። የአርቲስቶቹ የመጀመሪያ ልጅ የሆነችው መክሊት በሁኔታው እጅግ ስሜታዊ ሆና በደስታ እምባ በታጀቡ መልእክት እንዲህ ብላለች። እኔ በአሁን ላይ ብዙ መናገር አልችልም፣ አንድ ስጦታን ግን ልሰጣችሁ እወዳለሁ በማለት ለእናትና ለአባቷ የመጽሐፍ ቅዱስ ስጦታን አበርክታለች። በሌላ በኩል የአርቲስቶቹ ሁለተኛ ልጅ የሆነው ቅዱስ እጅግ የበሰለ እንዲሁም ብዙዎችን ያስደመመ መልእክቱን አስተላልፏል። በመልእክቱም እንዲህ ነበር ያለው፣ እናቴም አባቴም ሁለቱም ምርጥና ጎበዝ ሰዎች ናቸው። በአንድ ላይ ቢቆሙ ትልቅ ነገርን መፍጠር የሚችሉም ግለሰቦች ናቸው ብዬ አምናለው ይላል። አሁን ላይ በአንድ ላይ ስላየኋቸውም በጣም ደስ ብሎኛል። እግዚአብሔር አምላክ በዚህ እርቅ እንዲገባ ትልቅ ምኞቴ ነው ብሏል። እግዚአብሔር በመሀከላቸው የሚገኝበት ትዳር ከሆነ መባረኩ የግድ ነው። አሁንም ደግ ወንድሜ ደጋግሜ የምናገረው ነገር በመሃከላቸው እግዚአብሔር አምላክ እንዲገባ ነው ብሎ መልእክቱን አስተላልፏል። በሌላ በኩል የሙሉ ጌታ እህት ወንድሞች እጅግ መልካም ምኞታቸውን በአርቲስቶቹ ዳግም ጋብቻ ፕሮግራም ላይ አስተላልፈዋል። የሙሉጌታ እህትም ወንድምም ከተናገሩት አበይት እንዲሁም ብዙዎችን ካስገረመው ጉዳይ ደግሞ የሚከተለው ነበረ። የሙሉጌታ እህት ወንድሞች ደግመው ደጋግመው የወንድማቸውን ባለቤት ገኒን እጅግ አመስግነዋታል። ገኒ ማለት እንደ እህታችን የምናያት በደስታም በሐዘንም ከቤተሰባችን ያልተለየች ነች። ገኒ ከወንድማችን ጋር ፍቺ ብትፈጽምም እሷ ግን ለቤተሰባችን ጠያቂ የነበረች ከእኛም ያልሸሸች ነች ብለዋል። ብዙዎች በሙሉጌታ ቤተሰቦች ንግግር ተደመው ነበረ። ገነት ማለት ለቃ አርቆ አሳቢ፣ ሰው ወዳጅ፣ ዘመድ ፈላጊ ልዩ ሰው ነች። ይኸው በባለቤቷ ዘመዶች ሳይቀር ተመስክሮላታል ብለዋል። ገነት በባለቤቷ ቤተሰቦች በኩል ስለደረሳት ምስጋናም እንዲህ ብላለች። የባሌ ቤተሰቦች ለእኔም ቤተሰቦቼ ናቸው። ለልጆቼም አጎትና አክስት ናቸው። ለዛም ነው ከሙሉጌታ ጋር ተለያይተን የነበረበት ሰዓትም ከነሱ ጋር ጥሩ ግንኙነት እንዲኖረኝ ስጥር የነበረው ይኸው ክፉ ደግ አለመነጋገራችንም በዛሬው ቀን በፍቅር እንድንሰባሰብ አድርጎናል ብላለች ገነት ጠቅለል ባለው የቪዲዮ መልእክቷ እንዲህ ብላለች ከእንግዲህ ሙሉጌታን የልጆች አባት ብቻ ልለውም ባለቤቴም ጭምር ነው የምለው ብላ አዲስ ሕይወትን ከሱ ጋር መጀመሯን በይፋ አሳውቃለች። በአዲሱ ሕይወታቸውን ፈጣሪ አምላክ እንዲረዳን በጸሎት አስቡም ስትል ተማጽናለች። ይህ የጋብቻ ቪዲዮ በተለቀቀ በሰዓታት ውስጥ ብዙ ተመልካች አግኝቷል። በተለያዩ የሶሻል ሚዲያዎችም ቪዲዮው ከዩቲዩብ እየተቆራረጠ እየተወሰደ ብዙዎች በቲክቶክ በፌስቡክ ተመልክተውታል። የተለያዩ ሀሳብ አስተያየቶቻቸውንም አስቀምጠዋል። አለፍ ሲልም ትችትና ዘለፋን በተሞላበት የአነጋገር ዘይቤም የተናገሯቸው አንዳንድ ግለሰቦች ነበሩ። ብዙዎች በአርቲስቶቹ ዳግም ጋብቻ ተደስተዋል። እኛ የምንፈልገው የነበረው ይህ ስምምነታቸውን ነው ሲሉም ተደምጠዋል። በተለይ የገነት ንጋቱ ትንሹ ልጇ ከጥቂት ዓመታት በፊት በነበረው ኢንተርቪው፣ እንዲህ ብሎ ነበረ። አሁን ላይ አይሆንም እንጂ ቢሆን ደስ የሚለኝ እናትና አባቴ ተስማምተው በአንድ ላይ ቢኖሩ፣ ትልቅ ምኞቴ ነበር ሲልም ተደምጧል። ብዙዎች የሕፃኑን ንግግር ተመልክተው፣ እባካችሁ ለልጆቻችሁ ስትል እርቅ ፈጥራችሁ በጋራ ኑሩ ሲሉም ተሰምተው ነበረ። ዳሩ ግን አርቲስቶቹ በተለያዩ ቃለ መጠይቆቻቸው ተጠይቀው እንዲህ ብለው ነበር ነበር መለየታችን እጅግ ሰላማዊ በሆነ መንገድ ነው የጨረስነው። በአንድ ጣራ ስር መኖር አንችልም፣ ግን እንደ እህት እንደ ወንድም በመተሳሰብ ለልጆቻችን ስንል እንጠያየቃለን ሲሉም ተሰምተው ነበር። ታዲያ ከሰሞኑ ብዙዎች ባላሰቡበት፣ ባልጠበቁት ሁኔታ በትንሣኤው በዓል እርቅ አውርደው ለልጆቻቸው፣ ለወዳጅ ዘመዶቻቸው እርቃቸውን ሊያዩ ለጓጉ ኢትዮጵያኖች በሙሉ የደስታ ዜናን አሰምተዋል። ብዙዎች በዚህ የእርቅ ቪዲዮ እንደተደስቱት ሁሉ አንዳንዶች ደግሞ አርቲስቷን እንዲሁም ቤተሰቦቿን በማንሳት በሌላ በኩል ትችትን ሲያደርሷት ቆይተዋል። በትችታቸውም እንዲህ ነበር ያሉት፤ ይህ ቤተሰብ በየሚዲያው በየሰው አፍ መነጋገሪያ መሆን ይፈልጋል። ለዛም ነው አንዴ ተፋተናል፣ ነገር ግን ወዳጆች ነን በማለት በየቦታው እንደ ባልና ሚስት ይታያሉ። በሌላ ጊዜ ደግሞ አብሮ ለመኖር እህል ውሃችን አብቅቷል፣ በአንድ ጣራ ስር አንሆንም ሲሉም ይሰማል ይቆማሉ። አሁን ደግሞ በአዲሱ መነጋገሪያ ለመሆን ስለፈለጉ ከ14 ዓመት የፍቺ ቆይታ በኋላ ዳግም ጋብቻ አድርገናል ሲሉም የተሰሙት፣ በአጠቃላዩ ገኒና ቤተሰቦቿ በየሚዲያው መነጋገሪያ ርዕስ የመሆን ሀሳብ አላት ሲሉም ተደምጠዋል። ዳሩ ግን ጠቅለል ባለመልኩ ብዙዎች በዚህ የእርቅ ቪዲዮ እጅግ ተደስተዋል። ፈጣሪ አምላክ የዘለቀ ነገርንም ይስጣቸው ያስማማቸውም ሲሉ ተሰምተዋል። በሌላ በኩል አንዳንዶች በኮሜንት ምን ነው እንደነገኒ የኔም ወላጆች በተስማሙልኝ፣ የኔም ወላጆች በታረቁልኝ እያሉ ረጅም ዓመታትን ያስቆጠረ መለየት በብዙ ሰዎች ጓዳ ውስጥ እንዳለም ጭምር ማሳያ የሚሆን ኮሜንቶችንም ተመልክተናል። በስተመጨረሻም እኛም አንድ ነገር ማለትን ወደናል። ከአርቲስቶቹ ልጆች ከሆኑት ሁለተኛ ልጃቸው ቅዱስ ከተናገረው እጅግ የበሰለ አነጋገር በመነሳት ይህም ብለናል። ፈጣሪ አምላክ በአዲሱ ትዳራቸው ይግባ። እግዚአብሔር የተገኘበት ሁሉ በረከት አለውና ፈጣሪ አምላክ የሚባርከው ኑሮ እንዲሆንላቸው እኛም ከወዲሁ ተመኘንላቸው። መልካሙ ነገር ሁሉ እንዲገጥማቸው ለአርቲስት ገነት ንጋቱ፣ እንዲሁም ለባለቤቷ አርቲስት ሙሉጌታን ከወዲሁ ተመኘን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።